ጋዛን ጠቅልሎ የሚወጣው የእስራኤል እቅድ በካቢኔው ጸደቀ። አወዛጋቢው የፕሬዚዳንት ትራምፕ ሶስተኛ ዙር ምርጫ ይቺ አለም ከህግና ስርዓት ውጪ ከሆነች የሞራልና የስብና ልቦናዋ በጥልቅ በመሬት ውስጥ ቆፍራ ከቀበረችው ሰነባብታለች። አለም ገዢዋም አዛዧም በጉያዋ የታቀፈችው እሳት ብቻ ሆኗል። ጉልበተኞች የነገሱባት፣ አቅም የሌላቸው ሀገራት ደግሞ አጎንባሽ አሊያም ተጓዥ ሆነው እንዲኖሩ የፈረደችባቸው የፊታዊነት የተንሰራፋባት ሆናለች። ጋዛ የምድር ሲኦል እንዳልሆነች ሁሉ ፍልስጤማውያን ከህፃን እስከ አዋቂ ከጋዛ ፍርስራሽ ውስጥ ተቀብረው እንዳልቀሩ ሁሉ አሁን ደግሞ የሞት ሞት የሆነ ፍርድ ተፈርዶባቸዋል። አሜሪካና ጭራዎቿ አሜን ይደረግ ሲሉ አጨብጭበው ተቀብሏል። በዚህ በኩል ደግሞ የአሜሪካው አወዛጋቢ ፕሬዚዳንት ዶናልድ ትራምፕ ሶስተኛው ዙር ምርጫን አስመልክቶ አስገራሚ አስተያየት ሰጥቷል። በትንታኔ እንመለከተዋለን። አብራችሁን ቆዩ። በጋዛ ሰማይና ምድር እሳት ሲዘንብ ተው፣ ይሄ ልክ አይደለም። እሳቱ እየበላ ያለው ገና መኖርን የማያውቁ ከዚች ዓለም ጋር በአግባቡ እንኳን ያልተዋወቁ አንደበታቸው ከእናታቸውና አባታቸው ስም በላይ መናገር የማይችል የንጹህነት ምሳሌ የሆኑ ህጻናትን ነው ብሎ የተቸ በሰለጠነ ዓለም ውስጥ ሆኖ የሰለጠነ ሀሳብ ያቀረበ የተቃወመ ከምዕራቡ ዓለም ጎራ የሚገኝ ሀገር ማን ነበር? መልሱ ማንም ይሆናል። አሁን ደግሞ ከዚያ አስከፊ ጦርነትና ውድመት በኋላ አሁንም ጋዛ እየተደበደበች ዳግም ጋዛን የተረሳች ሰዎች ፍልስጤማውያንን ተረት የሚያደርግ አደገኛ እቅድ ከወደ እስራኤል ይፋ ሆኗል። የእስራኤል የደህንነት ካቢኔ ጋዛን ለመቆጣጠር የቀረበው እቅድ ማጽደቁ ተነገረ። የእስራኤል ደህንነት ካቢኔ የአገሪቱ ሰራዊት ጋዛን መቆጣጠርን ጨምሮ ሐማስ ላይ የሚካሄደውን የጥቃት ዘመቻ ለማስፋት የወጣውን እቅድ ማጽደቁን አንድ የእስራኤል ባለስልጣን አስታወቁ። ጠቅላይ ሚኒስትር ቤንያሚን ኔታንያሁ እቅዱ ሐማስን ለመደምሰስና የቀሩትን ታጋቾች ለማስመለስ የሚያስችል በመሆኑ ጥሩ እቅድ መሆኑን መናገራቸው ባለስልጣኑ ጠቅሷል። ካቢ ሚኒው በተጨማሪም የተባበሩት መንግስታት ከባድ የምግብ እጥረት አስከትሏል ያለው በጋዛ ላይ ለሁለት ወራት የተጣለውን እቀባ ለማብቃት የግል ድርጅቶች ወደ ጋዛ እርዳታ እንዲያስገቡና እንዲያከፋፍሉ የቀረበው እቅድ በመርህ ደረጃ አጽድቋል። የመንግስታቱ ድርጅትና ሌሎች የእርዳታ ተቋማት የቀረበው እቅድ መሰረታዊ የሰብአዊ እርዳታ አቅርቦት መሪዎችን የሚጥስ ነው በማለት እንደማይተባበሩ አስታውቀዋል። ሐማስ በበኩሉ በእስራኤል በኩል የቀረበው ሀሳብ ፖለቲካዊ ማስፈራራት ነው ብሎታል። የጠቅላይ ሚኒስትር ኔታንያሁ የደህንነት ካቢኔ ለሁለት ወራት የቆየ ያሳየውን የተኩስ አቁም ማብቃት ተከትሎ በጋዛ ውስጥ የሚያካሄደውን ወታደራዊ ዘመቻ በተመለከተ የተወያየበትን ስብሰባ ያደረገው ውድ ምሽት ነው። አንድ የእስራኤል ባለስልጣን ሰኞ ለመገናኛ ብዙሃን በሰጡት ገለጻ የካቢኔ ሚኒስትሮቹ በአገሪቱ ጦር ሰራዊት ጠቅላይ ታማዦር ሹም ሌተር ጄኔራል ኢያሊ ዛሚር የቀረበውን በጋዛ ውስጥ ሐማስን በመደምሰስ ታጋቾችን የማስለቀቅ እቅድ በሙሉ ድምጽ አጽድቀዋል። እቅዱ ከያዛቸው ተግባራት መካከል ጋዛ ሰርጥን በመቆጣጠር ይዞታን ማስፋት፣ የጋዛ ነዋሪዎችን ለመከላከያነት ወደ ደቡብ መዘዋወር የሐማስን እርዳታ የማሰራጨት አቅም ማዳከም እና በቡድኑ ላይ ከባድ ጥቃት መፈጸምን የሚያካትት ነው ብለዋል ባለስልጣኑ። የእስራኤል መገናኛ ብዙሃን እንደዘገቡት እቅዱ ወራትን የሚፈጅና በመጀመሪያ ደረጃ ተጨማሪ የጋዛ አካባቢዎችን መቆጣጠር እንዲሁም በጋዛ ድንበር አካባቢ ያሉትን የእስራኤል የመከላከያ ቀጠናዎችን ማስፋትን ይጨምራል። ይህ እስራኤል ከሐማስ ጋር በምታካሂደው አዲስ የተኩስ አቁም ድርድር ላይ ተጨማሪ አቅም የሚሰጣት ይሆናል ተብሏል። የእስራኤል የደህንነት ካቢኔ አባል የሆኑት ዚቪልኪን እንደተ የተናገሩት ትራምፕ ከሳምንት በኋላ በመካከለኛው ምስራቅ የሚያደርጉትን ጉብኝት ከማብቃቱ በፊት ሐማስ ማምራራችን ከተረዳ ታጋቾቹን የሚለቅበት እድል አለ ብሏል። እሁለት አንድ የባህር ኃይል ሰፈርን የጎበኙት ሌተር ጄኔራል ዛሚር ለልዩ ኃይሎቻቸው ባደረጉት ንግግር በጋዛ ውስጥ የሚካሄደውን ዘመቻ ለማጠናከርና ለማስፋት በ10 ሺዎች የሚቆጠሩ የተጠባባቂ ጦር አባላት መጠራታቸውን ገልጸዋል። የጠቅላይ ሚኒስትሩ ተቺዎች የተኩስ አቁሙ ማብቃቱን ተከትሎ በቅርቡ በተካሄደው ወታደራዊ ዘመቻ ታጣቂዎችን ለማስለቀቅ አለ መቻላቸውን በመግለጽ ኔታንያሁ በዚህ ግጭት ዓላማቸው ምንድን ነው የሚለው ጥያቄ ውስጥ ወድቋል ብሏል። በቅዱ መሰረት ወታደሮቹ በአዲስ አካባቢ ተሰማርተው በምድርና ከምድር በታች የሚገኙ የሐማስ ሁሉንም መሰረተ ልማቶች ያወድማሉ። የካቢኔ አባላቱ ለበርካታ ወራት ቀስ በቀስ የሚደረግ የምድር ላይ ዘመቻን እቅድ ያለምንም ተቃውሞ ማጽደቃቸውን የእስራኤል መገናኛ ብዙሃን ዘግቧል። እስራኤል ከሐማስ ጋር የምታደርገው ዓለም አቀፍ ድርድር አዲስ የተኩስ አቁም ላይ ለመድረስና በሐማስ ቁጥጥር ስር የሚገኙትን 59 እስራኤላውያንን 24ቱ በህይወት አሉ ተብሎ ቢታመንም ማስለቀቅ ሳይቻል ቀርቷል። እስራኤል ለሁለት ወር የዘለቀው የተኩስ አቁም አብቅቶ እንደ አውሮፓውያን አቆጣጠር መጋቢት 18 ዳግመኛ የተጠናከረ ወታደራዊ ዘመቻ ከጀመረች ወዲህ አንድም እስራኤላዊ ታጋጅ ማስለቀቅ አልቻለችም። ከዚያ ጊዜ ጀምሮ እስራኤል የጋዛ በርካታ ስፍራዎችን በቁጥጥር ስር ያዋለች ሲሆን፣ በመቶ ሺዎች የሚቆጠሩ በጋዛ ሰርጥ የሚኖሩ ፍልስጤማውያን ከቤት ንብረታቸው በተደጋጋሚ አፈናቅላለች። እስራኤል በጋዛ የምታካሄደውን ወታደራዊ ዘመቻ እንዲሁም ከሁለት ወር በላይ ማንኛውም እርዳታ እንዳይገባ ማገዷን በሐማስ ላይ ጫና ለማድረግ ያለመነው ስትል ትገልጻለች። በጋዛ ከፍተኛ የሆነ የምግብ የውሃና የመድኃኒት እጥረት መፈጠሩን የሚገልጹ የእርዳታ ድርጅቶች የእስራኤል እርምጃ ፍልስጤማውያንን የማስራብ ፖሊሲ ሲሆን ከጦር ወንጀል ጋር ይስተካከላል ይላሉ። እስራኤል ይህንን ወንጀል አትቀበልም። እስራኤል ከሐማስ ጋር ጦርነት ከጀመረች ጊዜ ጀምሮ በተደጋጋሚ ለግዳጅ የተጠሩት ተጠባባቂ ኃይሎች ላይ አሁን ያቀደችው የሰፋ የማጥቃት እቅድ የበለጠ መሰላቸትን ይፈጥራል። ታጋች ቤተሰቦች መንግስት በህይወት ያሉ እስራኤላውያንን ለማስለቀቅ ከሐማስ ጋር እንዲደራደር እየጠየቁ ነው። ይህ የአሁኑ እቅድ ኔታንያሁ በዚህ ጦርነት ውስጥ ያላቸው አላማ ምንድን ነው የሚለው ላይ ዳግም ጥያቄ አስነስቷል። ኔታንያሁ በተደጋጋሚ በታጋች ቤተሰቦችና በተቃውሞቻቸው ለፖለቲካ ሲሉ የተኩስ አቁም ስምምነቶችን ያስተጓጉላሉ፣ ጦርነቱን ያራዝማሉ የሚል ነቀፌታ ቢቀርብባቸውም በተደጋጋሚ አስተባብሏል። የእስራኤሉ ጠቅላይ ሚኒስቴር ሀገራቸው በጋዛ ጦርነት ከጀመረች 19 ወር ቢሆንም ከ ጦርነት የመውጫ እቅድ አቅርበው አያውቁም። አርብ ዕለት መከላከያ ኃይሉ ለኔታንያሁ በጋዛ ለማካሄድ ላሰበው ማጥቃት እቅዱን ማቅረቡን የአገር ውስጥ መገናኛ ብዙሃን ዘግበዋል። ከቅርብ ጊዜ ወዲህ በሺዎች የሚቆጠሩ ተጠባባቂ ኃይሎች ፊርማ በማሰባሰብ የኔታንያሁ መንግስት ውጊያውን እንዲያቆምና ትኩረቱን ታጋቾቹን ለማስለቀቅ ድርድር እንዲያደርግ ጠይቀዋል። ቅዳሜ ምሽት ጦርነቱ እንዲያበቃ የሚጠይቅ ሰላማዊ ሰልፍ በእስራኤል የተለያዩ ከተሞች ተካሂዷል። በሰልፉ ላይ የተገኘች በጋዛ አሁንም ልጇ ታግቶ የሚገኝና አላስፈላጊ ጦርነት ስትል ተናግራለች። የእስራኤል ጦር እሁድ ለት ሁለት ተጨማሪ ወታደሮች በጋዛ መገደላቸውን ይፋ አድርጓል። እሁድ ለት ማለዳ ላይ በኢራን የሚደገፉት የየመን አማጽያን በእስራኤል ዋና አየር ማረፊያ ቤንጉሪያን ሚሳይል አስወንጭፈው በተርሚናሉ አቅራቢያ አርፏል። ኔታንያሁ ታጣቂዎችን ለመበቀል ዝቷል። ሁቴዎች እስራኤል በጋዛ ለመፈጸም ያሰበችውን አዲስ እቅድ በተመለከተ በሰጡት ምላሽ በተደጋጋሚ አየር ማረፊያዎቿን ኢላማ በማድረግ የአየር ማዕቀብ እንደሚያደርጉባት አስጠንቅቋል። በጋዛ በሐማስ የሚመራው የጤና ሚኒስቴር እሁድ ለት በ24 ሰዓት ውስጥ 40 ሰዎች ሲገደሉ 125 መቁሰላቸውን አስታውቋል። እስራኤል ሐማስ ላይ የሚደረግ ወታደራዊ ጫና በቁጥጥሩ ስር የሚገኙ 59 ታጋቾችን ለማስለቀቅ ያግዛል ትላለች። ሐማስ በአውሮፓውያኑ ጥቅምት 7 2023 በእስራኤል ላይ ጥቃት ፈጽሞ 1200 ሰዎችን በመግደል 251 አግቶ ከወሰደ በኋላ ነው እስራኤል በጋዛ መጠነ ሰፊ ወታደራዊ ዘመቻ ማካሄድ የጀመረችው። በጋዛ ጦርነት ከተቀሰቀሰ ጀምሮ እስካሁን ድረስ ከ52535 በላይ ፍልስጤማውያን መሞታቸውን የግዛቲቱ ጤና ሚኒስቴር ይናገራል። ከነዚህ መካከል 24 36 የተገደሉት እስራኤል በጋዛ የምትፈጽመውን ጥቃት ዳግም ከቀጠለች በኋላ መሆኑን የጋዛ ጤና ሚኒስቴር አስታውቋል። በሌላ በኩል ደግሞ ትራምፕ ለሶስተኛ ዙር ፕሬዚዳንት የመሆን ፍላጎት እንደሌላቸው ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ምሁራን በሀገሪቱ ሕገ መንግሥት የተከለከለ ስለመሆኑ ለሚስማሙበት ለሶስተኛ ዙር የፕሬዚዳንት ዘመን እያሰቡ ነው መባሉን አስተባብሏል። የስምንት ዓመት ፕሬዚዳንት ትሆናለሁ፣ የሁለት ጊዜ ፕሬዚዳንት ትሆናለሁ። ያ ሁሌም በጣም አስፈላጊ እንደሆነ አስብ ነበር ሲሉ ትራምፕ እሁድ በተላለፈውና ከኤንቢሲ ጋዜጠኛ ከክሪስተን ዌልከር ጋር ባደረጉት ቃለ ምልልስ ተናግሯል። የ78 ዓመቱ ትራምፕ የአሜሪካ ፕሬዚዳንት ሆነው ለሦስተኛ ጊዜ አልፎ ተርፎ አራተኛ የስልጣን ዘመን ለማገልገል ያላቸው ፍላጎት ቀልድ አለመሆኑ ከዚህ ቀደም ተናግረው ነበር። በኋላ በሰጡት መግለጫ ደግሞ ያንን የተናገሩት የውሸት የዜና ማሰራጫዎችን ለመወረፍ መሆኑን ገልጿል። የእርሳቸው ኩባንያ የሆነው ዘ ትራምፕ ኦርጋናይዜሽን የሁለተኛው የስልጣን ዘመናቸው በጥር 2029 ካበቃ በኋላ በስልጣን ለመቆየት ሊፈልጉ ይችላሉ ተብሎ የሚገመተውን የትራምፕ የ2028 ኮፍያዎችን እየሸጠ ነው። አርብ እለት በፍሎሪዳ በሚገኘው መኖሪያ ቤታቸው በተደረገ ቃለምልልስ ትራምፕ በፕሬዚዳንትነት የመቀጠሉን ሐሳብ እንዲያጤኑ ከብዙ ሰዎች ጥያቄዎች እንደቀረቡላቸው ተናግሯል። ትራምፕ የሁለተኛው የሥልጣን ዘመናቸው የመጀመሪያዎቹ መቶ ቀናት ካከበሩ ከቀናት በኋላ ብዙ ሰዎች ያንን እንዳደርግ ይፈልጋሉ ብሏል። ትራምፕ እኔ እስከማውቀ ድረስ ይህ የማይፈቀድ ነገር ነው። ይህ ህገ መንግስታዊ ይሁን አይሁን አላውቅም። እንዲደረግ የማይፈቅዱት ወይም ሌላ ነገር ነው ብለዋል። ትራምፕ አክለውም የ2028ቱን ኮፍያ የሚሸጡ ብዙ ሰዎች አሉ ብለዋል። ይህን ለማድረግ የምንፈልገው ነገር አይደለም ሲሉ ምክትል ፕሬዚዳንቱን ጄዲቫንስንና የውጭ ጉዳይ ሚኒስትር ማርኮ ሩቢዮን ጨምረው የእርሳቸውን ቦታ ሊተኩ የሚችሉ ሪፐብሊካኖችን ዘርዝረዋል። የህገ መንግስቱ 22ተኛ ማሻሻያ ማንም ሰው ከሁለት ጊዜ በላይ ለፕሬዝዳንትነት መመረጥ የለበትም ይላል ህገ መንግስቱን ከቀየር ከተወካዮቹ ምክር ቤት የሁለት ሶስተኛውን ይሁንታ እንዲሁም የአገሪቱን የስቴት መንግስታትን የሦስት አራተኛውን ይሁንታ ይጠይቃል። ሆኖም አንዳንድ የትራምፕ ደጋፊዎች በፍርድ ቤት ያልተፈተሸ ክፍተት በህገ መንግስቱ ላይ እንዳለ ይጠቁማሉ። ኤንቢሲ በእነዚህ ጽንሰ ሀሳቦች ዙሪያ አነጋግሯቸው የሚያውቁ ሰው ስለመኖሩ የተጠየቁት ትራምፕ እንደኔ ደጋፊ ብዙ ሰዎች የተለያዩ ነገሮችን ተናግረዋል ሲሉ መልሷል። በቃለ መጠየቁ ወቅት ትራምፕ በኢኮኖሚ አያያዝ ላይ የተሰነዘረውን ትችትም ውድቅ አድርገዋል። የታሪፍ እቅዳቸው አለም አቀፋዊ ኢኮኖሚዎችን መደመደ ከ2022 በኋላ ለመጀመሪያ ጊዜ የአሜሪካ ኢኮኖሚ እንዲቀንስ ካደረገ በኋላ እነሆ አዎ፣ ሁሉም ነገር መልካም ነው ብሏል። ይህ የሽግግር ወቅት ነው። በአስደናቂ ሁኔታ እንደምንሰራ አስባለሁ ሲሉም አክሏል። የአሜሪካ ኢኮኖሚ ማሽቆልቆኑን ሊቀጥል ይችላል ወይ ተብሎ ለቀረበላቸው ጥያቄ ማንኛውም ነገር ሊከሰት ይችላል፣ ግን እኔ እንደማስበው በሀገራችን ታሪክ የላቀ ኢኮኖሚ ይኖራል የሚል ምላሽ ሰጥቷል። ቆየት ብሎም ታሪፉ ቋሚ ሊሆን የሚችልበት እድል እንዳለ በማከል ለጠያቂው አንድ ሰው ይተውታል ብሎ ካሰበ ለምን በዩናይትድ ስቴትስ ውስጥ ይገነባሉ በማለት ተናግሯል። ትራምፕ የንግድ ጦርነቱ በቀጠለበት ወቅት አሜሪካውያን በሱቆች ውስጥ የሚሸጡ ሸቀጦች ሰዎችን ለማጤን መዘጋጀት አለባቸው ሲሉም አስተባብለዋል። 30 አሻንጉሊቶች አያስፈልጓቸውም እያልኩ ነው፣ ሶስት ሊኖራቸው ይችላል ብለዋል። 250 እርሳሶች አያስፈልጋቸውም አምስት ሊኖራቸው ይችላል። ትራምፕ በህገ መንግስቱ መሰረት በወንጀል ለተከሰሱ ሰዎች የተወሰኑ መብቶችን ስለሚያረጋግጠው ስለ አምስተኛው የህገ መንግስት ማሻሻያ ተጠይቀዋል። ተቺዎች ፕሬዚዳንቱ ህገወጥ ያላቸውን ስደተኞች ከሀገር የማባረር እቅድ ይህን ሂደት የጣሰ መሆኑንና አስተዳደራቸውም እስካሁን ድረስ በማንኛውም ወንጀል ያልተከሰሱ ሰዎች ከሀገር ሀገር እንዳባረሯቸውና በዚህም ምክንያት ህጋዊ መከላከያ ለማቅረብ ምንም እድል እንዳላገኙ ይናገራሉ። የዩናይትድ ስቴትስ ህገ መንግስት እንደ ፕሬዚዳንት ማክበር አያስፈልግም ስትል የጠየቀችው ዌልከርን ህገ መንግስቱን ማቆየት፣ መጠበቅና መከላከል የሚፈልገው የፕሬዚዳንቱን ቃለ መሐላ አፍርሰው ሊሆን እንደሚችል ጠቁማለች። ትራምፕ አላውቅም፣ መልስ መስጠት አለብኝ፣ እንደገና ለእኔ የሚሰሩ ድንቅ ጠበቆች አሉኝና ጠቅላይ ፍርድ ቤት የተናገረውን በግልጽ ይከታተላሉ ሲሉ ምላሽ ሰጥቷል። ባለፈው ወር ጠቅላይ ፍርድ ቤት ዋይት ሀውስ በአጋጣሚ ወደ ኤልሳቫዶር እስር ቤት የተባረረውን ስደተኛ ለመመለስ ለማመቻቸት መስራት እንዳለበት ወስኗል። የትራምፕ አስተዳደር የማዕከላዊ አሜሪካዊቷን ሀገር ስደተኛው ወደ አሜሪካ እንድትመልስ የማስገደድ ስልጣን እንደሌላቸው ተከራክሯል። አበቃን። ቸር ጊዜን ተመኘን።